በስምዓ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ትንቢተ ዮናስ ምዕራፍ አንድ። የእግዚአብሔር ቃል ወደ አማቴ ልጅ ወደ ዮናስ እንዲህ ሲል መጣ። ተነስተ፣ ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ የክፋታቸውም ጩኸት ወደፊት ወጥቷልና ለእነርሱ ስበክ። ዮናስ ግን ከእግዚአብሔር ፊት ወደ ተርሴስ ሲሸሽ ዘንድ ተነሳ። ወደ ኢዮጴም ወረደ፣ ወደ ተርሴስም የምታልፍ መርከብ አገኘ። ከእግዚአብሔር ፊት ኮብልሎ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 ምን ነው ተኝተሃል? እንዳንጠፋ እግዚአብሔር ያድነን ዘንድ ተነስተ አምላክህን ጥራ አለው። እርስ በርሳቸውም ይህ ክፉ ነገር በማን ምክንያት እንዳገኘን እናውቅ ዘንድ እንውጣ፣ እንጣጣል ተባባሉ። እጣም ተጣጣሉ፣ እጣውም በዮናስ ላይ ወደቀ። የዚያን ጊዜም ይህ ክፉ ነገር በማን ምክንያት እንዳገኘን እባክህ ንገረን፣ ሥራህ ምንድን ነው? ከወዴትስ መጣህ? ወዴትስ ትሄዳለህ? ሀገርህ የት ነው? ወገንህስ ምንድን ነው አሉት። እርሱም እኔ እብራዊ የእግዚአብሔር ባሪያ ነኝ። ባሕሩንና የብሱን የፈጠረውን የሰማይን አምላክ እግዚአብሔርን አመልካለሁ አላቸው። እነዚያም ሰዎች ከእግዚአብሔር ፊት እንደ ኮበለለ እርሱ ስለነገራቸው አውቀዋልና እጅግ ፈርተው ይህ ያደረግከው ምንድን ነው አሉት። ባሕሩ ይታወክ ነበርና ታላቅ ማዕበልም ተነስቶ ነበርና ባሕሩ ጸጥ ይልልን ዘንድ እንግዲህ ምን እናድርግህ አሉት። እርሱም ይህ ታላቅ ማዕበል በእኔ ምክንያት እንዳገኛቸው አውቃለሁና አንስታችሁ ወደ ባሕር ጣሉኝ፣ ባሕሩም ጸጥ ይልላችኋል አላቸው። ሰዎቹ ግን ወደ ምድሩ ሊመለሱ አጥብቀው ቀዘፉ፣ ዳሩ ግን ባሕሩ እጅግ አብዝቶ ይናወጥባቸው ነበርና አልቻሉም። ሁሉም አንድ ሆነ ወደ እግዚአብሔር ጮኹ፣ አቤቱ አንተ እንደወደድ ካድርግሃልና ስለዚህ ሰው ነፍስ አታጥፋን ንጹሕ ደምንም አታድርግብን አሉ። ዮናስንም ወስደው ወደ ባሕሩ ጣሉት፣ ባሕሩም ከመናወጡ ጸጥ አለ። ሰዎቹም እግዚአብሔርን እጅግ ፈሩ፣ ለእግዚአብሔር መስዋዕት አቀረቡ፣ ስለትንም ተሳሉ። ትንቢተ ዮናስ ምዕራፍ ሁለት እግዚአብሔርም ዮናስን ይውጠው ዘንድ ታላቅ ዓሣ አንበሪን አዘዘ። ዮናስም ሦስት ቀንና ሦስት ሌሊት በዓሣ አንበሪ ሆድ ውስጥ ነበረ። ዮናስም በዓሣ አንበሪ ሆድ ውስጥ ሆኖ ወደ አምላኩ ወደ እግዚአብሔር ጸለየ፣ እንዲህም አለ። በመከራ የሳለሁ ወደ አምላኬ ወደ እግዚአብሔር ጮኸኩ፣ በሲኦልም ሆድ ውስጥ የጩኸቴን ድምፅ ሰማኝ፣ ቃሌንም አዳመጥክ ወደ ጥልቁ ወደ ባሕር ውስጥ ጣልኸኝ፣ ፈሳሾችም ከበቡኝ፣ ማዕበልህና ሞገድ ሁሉ በላይ አለፉ። እኔም ከዓይነ ፊት ተጣልኩ፣ ነገር ግን ወደ ቅዱስ መቅደስህ ደግሞ እመለከታለሁን አልኩ። ውኃ እስከ ነፍሴ ድረስ ፈሰሰ። ጥልቁ ባሕር በዙሪያዬ ከበበኝ። እነሆ ራሴ ወደ ታች ወደ ተራሮች መሰረት ወረደ። ከጥንት ጀምሮ መወርወሬዎቿ ወደ ተዘጎ ምድር ወረድሁ። አቤቱ ፈጣሪ ሕይወት ጥፋት ሳያገኛት ወዳንተ አንተ ትውጣ ነፍሴ በዛችብኝ ጊዜ ነፍስ የበዛለችብኝ ጊዜ እግዚአብሔርን አሰብኩ፣ ጸሎቴም ወደ አንተ ወደ ቅዱስ መቅደስ ትግባም። ከንቱነትንና ሐሰትን የሚጠብቁ ይቅርታቸውን ትተዋል። እኔ ግን ከምስጋናና ከኑዛዜ ቃል ጋር እሰዋልሃለሁ። የድህነት አምላክ ሆይ የተሳልኩትን ለአንተ ከፍላለሁ። እግዚአብሔርም ዓሣ አንበሪውን አዘዘው፣ እርሱም የዮናስን በየብስ ላይ ተፋው። ትንቢተ ዮናስ ምዕራፍ ሦስት የእግዚአብሔርም ቃል ሁለተኛ ወደ ዮናስ እንዲህ ሲል መጣ። ተነስተ ወደዚያች ሀገር ወደዚያችሁ ወደ ታላቂቱ ከተማ ወደ ነነዌ ሄድ የነገርኩህንም የመጀመሪያውን ስብከት ስበክላት አለው። ዮናስም ተነስቶ እንደ እግዚአብሔር ቃል ወደ ነነዌ ሄደ። ነነዌም ታላቅ ከተማ ነበረች፣ የቅጥሯም ዙሪያ በእግር የሦስት ቀን መንገድ ያህል ነበረ። ዮናስም የአንድ ቀን መንገድ ያህል ወደ ከተማይቱ ውስጥ ሊገባ ጀመረ። ጮኸም፣ በሦስት ቀን ውስጥ ነነዌ ትገለበጣለች አለ። የነነዌ ሰዎችም እግዚአብሔርን አመኑ፣ ለጾም አዋጅ ነገሩ። ከታላቁም ጀምሮ እስከ ታናሹ ድረስ ማቅ ለበሱ። ወሬውም ወደ ነነዌ ንጉሥ ደረሰ። እርሱም ከዙፋኑ ተነስቶ መጎናጸፊያውን አወለቀ፣ ማቅም ለበሰ፣ በአመድም ላይ ተቀመጠ። አዋጅም አስነገረ። በነነዌውም ውስጥ የንጉሡንና የመኳንንቱን ትእዛዝ ሳወጀ እንዲህም አለ፣ ሰዎችና እንስሶች፣ ላሞችና በጎች አንዳች አይቅመሱ፣ አይሰማሩም፣ ውሃንም አይጠጡ። ሰዎችና እንስሶችም ማቅ ልበሱ፣ ወደ እግዚአብሔርም በአንድነት ይጩሁ። ሰዎችም ሁሉ ከክፉ መንገዳቸውና በእጃቸው ካለው ግፍ ይመለሱ። እኛ እንዳንጠፋ እግዚአብሔር ይምራን ከጽኑ ቁጣውም ይመለስ እንደሆነ ይመለስ እንደሆነ ማን ያውቃል? እግዚአብሔር ከክፉ መንገዳቸው እንደተመለሱ ስራቸውን አየ። እግዚአብሔር የሚያደርግባቸው ዘንድ ከተናገረው ክፉ ነገር ተመለሰ፣ አላደረገውም። ትንቢተ ዮናስ ምዕራፍ አራት ዮናስም ፈጽሞ አዘነ ተከዘም። ወደ እግዚአብሔርም ጸለየ እንዲህም አለ አቤቱ በሀገሬ ሳለሁ የተናገርኩት ያህል አልነበረምን? አንተ ቸርና ይቅር ባይ ታጋሽም ምሕረትህም የበዛ ከክፉ ነገርም የምትመለስ አምላክ እንደሆን ካውቄ የነበርና ስለዚህ ወደ ተርሴስ ለመኮብለል ፈጠኜ ነበር። አሁንም አቤቱ ከሕይወት ሞት ይሻለኛልና እባክህ ነፍሴን ከን ይውሰድ። እግዚአብሔርም ዮናስን ፈጽማ ታዝናለህን? አለው። ዮናስም ከከተማይቱ ወጣ፣ በከተማይቱም ፊት ለፊት ተቀመጠ። በከተማይቱም የሚሆነውን እስኪያይ ድረስ በዚያ ለራሱ ዳስ ሰርቶ ከጥላው በታች ተቀመጠ። እግዚአብሔር አምላክም ቅልን አዘዘ፣ ከጭንቀቱም ታድነው ዘንድ በራሱ ላይ ጥላ እንድትሆን በዮናስ ራስ ላይ ከፍ ከፍ አደረጋት። ዮናስም ስለ ቅሊቱ እጅግ ደስ አለው። በነጋው ግን ወገግ ባለ ጊዜ እግዚአብሔር ትልን አዘዘ፣ እርሷም ቅሊቱን መታቻት፣ ደረቀችም። ፀሐይም በወጣች ጊዜ እግዚአብሔር ትኩስ የምስራቅ ነፋስን አዘዘ። ዮናስንም እስኪዝል ድረስ ፀሐይ ራሱን መተው ለራሱም ተስፋ ቆርጦ ከሕይወት ሞት ይሻለኛል አለ። እግዚአብሔርም ዮናስን በውኑ ስለዚች ቅል ታዝናልህን አለው። እሱም እስክሞት ድረስ እጅግ አዝኛለሁ አለ። እግዚአብሔር ማንተ ትበቅል ዘንድ ላልደከምክባት ላላሳደግካትም በአንድ ሌሊት ትለበቀለች በአንድ ሌሊትም ለደረቀችው ቅል አዝነሃል። እኔስ ቀኛቸውንና ግራቸውን የማይለዩ ከመቶ ሀያ ሺህ የሚበልጡ ሰዎችና ብዙ እንስሶች ላሉባት ለታላቂቱ ከተማ ለነነዌ አላዝንምን አለው። ትንቢተ ዮናስ ተፈጸመን። ትንቢተ ናሆም ትንቢተ ናሆም ምዕራፍ አንድ ስለ ነነዌ የተነገረ ሸክም የሄልቂዮሳዊው የናሆም የራእዩ መጽሐፍ ይህ ነው። እግዚአብሔር ቀናተኛና ተበቃይ አምላክ ነው። እግዚአብሔር በቁጣው ይበቀላል። እግዚአብሔር ተቃዋሚዎቹን ይበቀላል፣ ጠላቶቹንም ያጠፋቸዋል። እግዚአብሔር ትዕግሥተኛ፣ ኃይሉም ታላቅ ነው። ንጹሕም በእርሱ ዘንድ ንጹሕ አይደለም። እግዚአብሔር በወጀብና በዐውሎ ነፋስ ውስጥ መንገድ አለው፣ ደመናም የእግሩ ትቢያ ነው። ባሕረንም ይገስጻታል፣ ያደርቃትማል፣ ወንዞችንም ሁሉ ያደርቃል። ባሳንና ቀርሜሎስም አልቀዋል። የሊባኖስም አበባ ጠውልጓል። ተራሮችም ከእርሱ የተነሳ ተናወጡ፣ ኮረብቶችም ተንቀጠቀጡ። ምድርና ዓለም የሚኖሩባትም ሁሉ ከፊቱ ደነገጡ። በቁጣው ፊት የሚቆም ማን ነው? የማቱንስ መቅሰፍት ማን ይቋቋማል? ማቱ የተራሮችን ራስ ያቀልጣል፣ ከእርሱም የተነሳ ዓለቶች ተሰነጠቁ። በመከራቸው ቀን ለሚታገሱ እግዚአብሔር ቸር ነው፣ እርሱን የሚፈሩትንም ያውቃቸዋል። በሚያጥለቀልቅ ጎርፍም የፍጻሜ መንገድን ያደርጋል በእርሱ ላይ የሚነሱትን ጠላቶቹንም ጨለማ ይከተላቸዋል። በእግዚአብሔር ላይ የምታስቡት ምንድር ነው? እርሱ ፈጽሞ ያጠፋል። በመከራም በአንድ ጊዜ ሁለተኛ አይበቀልም። እስከ መሠረታቸው ይጠፋሉ፣ ብል እንደበላውም ይበላሉ፣ እንደደረቀ መቃም ይሆናሉ። በእግዚአብሔር ላይ በክፉ የሚያስብ ክፋትንም የሚመክር ከአንተ ይወጣልና፣ ብዙ ውሃን የሚያፈስና የሚያደርቅ እግዚአብሔር እንዲህ ይላል፣ እንግዲህ ወዲህ ነገር አይሰማም። አሁንም በትሩን ከአንተ ሰብራለሁ እስራትህን እበጥሳለሁ። እግዚአብሔርም ስምህን ማንም ከእንግዲህ ወዲህ እንዳይሰማ ስላንተ አዘዟል። ከአምላክ ቤት የቀረጸውንና ቀልጦ የተሠራውን ምስል ፈጽሞ አጠፋለሁ፤ ፈጥኜም መቃብርህን አደርጋታለሁ። እነሆ የምሥራችን የሚሰብክ ሰላምንም የሚያወራ ሰው እግሮች በተራሮች ላይ ናቸው። ይሁዳ ሆይ አጥፊው ፈጽሞ ጠፍቷልና ከእንግዲህ ወዲህ በአንተ ዘንድ አያልፍምና ዓመት በዓሎችህን አድርግ ስእለቶችህንም ክፈል። ትንቢተ ናሆም ምዕራፍ ሁለት እፍ የሚል በአንተ ላይ ወጥቷል። ነገር ግን በመከራ ያጠፋህም መንገድንም ተመልከት፣ ወገብህን አጽና፣ ኃይልህንም እጅግ አበርታ። መጣልን ጥለዋቸዋልና ቅርንጫፎቻቸውንም አጥፍተዋልና እግዚአብሔር የያዕቆብን ስድብ እንደ እስራኤል ስድብ ይመልሳል። ከሰዎች መካከል የኃይላቸውን ጋሻ አጠፋ፣ ኃያላኖቻቸውን በሳት ይጫወታሉ። የሰረግላቸው ማሰሪያ በሚዘጋጅበት ቀን ይጠፋሉ። ፈረሰኞቻቸውን መታወክን በመታወክ ይወድቃሉ። ሰረገላዎች በመንገድ ላይ ይነጉዳሉ፣ በአደባባዩ እርስ በርስ ይጋጫሉ። መልካቸውም እንደ እሳት ነበልባል ነው፣ እንደ መብረቅም ይከንፋሉ። መስፍኖቻቸውም ይደነግጣሉ፣ በቀንም ይሸሻሉ፣ በአረማመዳቸው ይደክማሉ። ፈጥረውም ወደ ቅጥሯ ይሮጣሉ፣ መጠበቂያም ያዘጋጃሉ። የከተማዎቹ በሮች ተከፈቱ፣ አብያተ መንግስቱም ወደቁ። ኃይል ተገለጠች፣ እርሷም ወጣች። ሴቶች ባሪያዎቿን በልባቸው እንደ ርግብ ዬ ጮሁ ይመሯታል ነነዌ ግን ውሃዎቿ እንደ ኩሬ ውሃ ነበሩ። እነርሱም ሸሹ አልቆሙም፣ ወደ ኋላም የተመለከተ የለም። ጌጧ መጨረሻ የለውምና የከበረውም የዕቃዋ ሁሉ ብዛት አይቆጠርምና፣ ብሩን በዘበዙ ወርቁንም በዘበዙ። መመታት መናወጥና ጥርስ መፋጨትም ሆነ። ልብ ቀለጠ፣ ጉልበት ተብረከረከ፣ ወገብም ሁሉ ገበጠ ጎበጠ። የሰዎችም ሁሉ ፊት እንደ ድስት ጥላሸት ሆነ። የአንበሶች መደብ ወዴት ነው? የአንበሶችስ ደቦሌት ይሰማራል። የአንበሳይቱ ግልገል የሚያስፈራው ሳይኖር በዚያ ይገባ ዘንድ አንበሳው ወዴት ሄደ? አንበሳው ለልጆቹ የሚበቃውን ነጠቀ ለንስቶቹም ሰበረላቸው፣ ዋሻውን በንጥቂያ መደቡንም በቅሚያ ሞልቶታል። እነሆ ባንተ ላይ ነኝ ይላል ሁሉን የሚችል እግዚአብሔር፣ ብዛትህን በእሳት አነደዋለሁ፣ ሰይፍም አንበሶችህን ይበላቸዋል፣ ንጥቂያህንም ከምድር አጠፋለሁ፣ ከእንግዲህም ወዲህ ስራሃ አይሰማም። ትንቢተ ናሆም ምዕራፍ ሦስት ሐሰትን ለተመላች ዓመፅንም ለጠገበች ለደም ከተማ ወዮላት ንጥቂያ ከእርሷ አይርቅም፣ የአለንጋ ድምፅ የመንኮራኩርም ድምፅ የፈረሶችም ኮቴ የፈጣን ሰረገላም ጩኸት ከእርሷ አይርቅም ፈረሰኛው ይጋልባል ሰይፍም ይንቦገቦጋል ጦርም ይብለጨለጫል የተገደሉትም ይበዛሉ ውድቀትም ከባድ ነው የሕዝቦቿም ድንበር የለም ከዝሙታቸው ብዛት የተነሳ በስጋቸው ይታመማሉ አሕዛብን በዝሙቷ ወገኖችንም በመተቷ የምትሸጥ የተዋበችና ደስ ያላት ዘማ መተተኞችን በለጠቻቸው። እነሆ ባንቺ ላይ ነኝ ይላል ሁሉን የሚችል እግዚአብሔር። ልብስሽን በፊትሽ እገልጣለሁ፣ ሀፍረተ ስጋሽንም ለሕዛብ ነውርሽንም ለነገሥታት ታሳያለሁ። ንጹህ ካለመሆንሽ የተነሳ ርኩሰትን በላይሽ እጥላለሁ፣ አጋልጥሻለሁም፣ ማላገጫም አደርግሻለሁ። የሚያይሽም ሁሉ ካንቺ ሸሽቶ ነነዌ ባድማ ሆናለች። የሚያለቅስላትስ ማን ነው? የሚያጽናናትስ ከወዴት ፈልጋለሁ ይላል። እጣሽን አዘጋጂ በገናሽንም ቃኚ። በባሕር መካከል ከምትኖር ቅጥሯ ውሃ ዳርቻዋ ባሕር ዙሪያዋም ውሃ ከሚሆን ከአሞን አንቺ ትበልጫለሽን? ኢትዮጵያና ግብፅ ኃይሏ ነበሩ፣ ለምትሸሽበትም ዳርቻ አልነበረውም። የሊቢያም ሰዎች ረዳቶቿ ነበሩ። እርሷ ግን ተማርካ ፈለሰች። ሕፃናቶቿ በመንገድ ሁሉ ራስ ላይ ተፈጠፈጡ። በከበሩ ሀብቶቿም ላይ እጣ ተጣጣሉ። መኳንንቶቿም ሁሉ በሰንሰለት ታሰሩ። አንቺም ትሰክሪያለሽ፣ አይምሮ ያጣሽም ትሆኛለሽ። አንቺ ደግሞ ከጠላት የሚያድንሽን መጠጊያ ትፈልጊያለሽ። አምባዎችሽም አያድኑሽም። ጠባቂዎችሽም ይሸበራሉ፣ በበላተኛ አፍም ይወድቃሉ። እነሆ በመካከልሽ ያሉ ሕዝብሽ እንደ ሴቶች ናቸው። የሀገርሽ በሮች ለጠላቶችሽ ፈጽሞ ተከፍቷል። እሳትም ወሮሪያዎችሽን ይበላቸዋል። እነሆ ውሃ ከቦሻልና ወጥተሽ አምባሽን አጠንክሪ ወደ ጭቃም ገብተሽ በገለባ አድርገሽ አድርቀሽም ጡብ አድርጊው። በዚያ እሳት ይበላሻል፣ ሰይፍ ያጠፋሻል፣ እንደ አንበጣም ይበላሻል። ከደጎቢያም ትበዣለሽ። ነጋዴዎችሽን ከሰማይ ከዋክብት ይልቃ በዛሽ ደጎቢያ ተዘረጋ ብረረም አንበጣ በጉን ቀን በአጥር ላይ እንደሚቀመጥ ፀሐይም ሲወጣ እንደሚበር ቦታውም እንደማይታወቅ ከአንቺ ጋር አንበጣ በጉም ቀን ለማለት ነው ያኛው ቦታውም እንደማይታወቅ ከአንቺ ጋር የተቀላቀሉ ያመልጣሉ። ወዮላቸው እረኞችሽ አንቀላፍተዋል፣ ሰራዊትሽንም ያሦር ንጉሥ አስተኝቷቸዋል። ሕዝብሽም በተራሮች ላይ ተበትኗል፣ የሚቆያቸውም የለም። ስብራትሽ አይፈወስም፣ ቆስለሽም ሰፋ። ወሬሽንም የሚሰሙ ሁሉ እጃቸውን በአንቺ ላይ እያጨበጭባሉ ክፋትሽ ሁልጊዜ ያላለፈችበት ሰው ማነው? ነው። ትንቢተ ናሆም ተፈጸመ። ትንቢተ ዕንባቆም ይቀጥላል። ረድኤተ እግዚአብሔር አይለየን።